በህወሓትና በፌዴራል መንግስት መካከል ያለው ውጥረት ከምንጊዜውም በላይ ወደ ጦርነት ተቃርቧል የሚሉ ትንተናዎች ጎልተው እየተሰሙ ነው። ከሰሞኑ የአፋር ክልል መንግስት ህወሓት በግዛቶቼ ላይ ወረራ ፈጽመዋል የሚል መግለጫ ካወጣ ወዲህ የሰራዊት እንቅስቃሴ መኖሩን እያነሱ የጦርነት ዝግጅት ማሳያ አድርገው የሚያነሱ በርካቶች ናቸው። ለመሆኑ አሁን ያንዣብበውን የትግራይን ጦርነት ማስቀረት ይቻል ይሆን? በክልሉ ያለው ሁኔታስ ምን ይመስላል? የትግራይ ክልል ነዋሪ የሆኑት ከፍተኛ ስጋት መኖሩን ያነሳሉ። ከዚህ በፊት ነበረው የሁለት ዓመት ጦርነት የወደመው ሳይጠገን የቆሰለው ቁስሉ ሳይደርቅ የተጎዳው ሳይካስ አሁን ጦርነት ከተጀመረ እንዴት እንሆናለን የሚል ስጋት ከክልሉ ነዋሪዎች እንደሚነሳ ያነሳሉ። አሁን ሀያ አራት ጥቅምት እንዳይጀመር ስንሰራ ነበር። እናለፈ ድሮ ድሮ የጦርነቱ አሁኑን ስጋት ላይ ነው። በቃ ፕሪቶሪያ ካልተተገበረ ጦርነት ሊዘው ይችላሉ የሚባል በጣም ስጋት ላይ ነው። ብዙ በቃ ያለ በጣም ራቻ ላይ ነው ያለ በአንዳንድ በኩል ደግሞ ሊስማሙ ይችላሉ የሚውል ደግሞ አለ። ግን አብዛኛው ግን ወደ ጦርነት ሊገቡ ይችላሉ ሁለቱ ኃይሎች የሚባል ስጋት አለው ህዝቡ። ህዝቡ በጣም ጦርነት በዛ ይሁን በዛ ይሁን እንዳይጀመር ስጋት ላይ ነው፣ በጣም ፍራቻ ላይ ነው። አሁን ጦርነቱ የሁለቱ ኃይሎች በሰላም በጠረጴዛ ላይ ቢፈታ ነው። አሁን በጣም ሆነ ኃይል በረሃ ከወጣ በቃ ባያሸንፍ እንኳን አገሪቱን ይበጠብጣል። ስለዚህ የፌዴራል ኃይል ድርድር ቢያደርግ እዙን ምርጫው፣ አንደኛው ምርጫው ነው ህዝቡ በጣም በትግራይ እንዳየሁት አሁን ትግራይ በጣም ወድቃለች። በጣም በጦርነት ምክንያት በሁለቱ ዓመት ጦርነት በጣም በጣም አደገኛ አደገኛ ደረጃ ላይ ነው የምትገኝ። ለጦርነት ተዘጋጁ የሚል ትዕዛዝ ከህወሓት አመራሮች እንደሚተላለፍ በስብሰባዎችም መሰል ይዘት ያላቸው ንግግሮች እንደሚደረጉ የነገሩን ደግሞ የመቀሌ የከተማ ነዋሪው ለጦርነት ተዘጋጁ የተባለበትን ምክንያት ሲያስረዱ ደግሞ የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት እየፈጸመ አይደለም በሚል እንደሆነ ተናግረዋል። ግጥ የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት እንዳይፈጸም ያደረገው ህወሓት ነው በሚል ይከሳል። በልመና የሚሰጠን አይደለም በጉልበት ነው ማምጣት ያለብን ብሎ በግልጽ ነው እኔ በተገኘበት ስብሰባ ላይ በዚህ በመቀሌ እንደዛ ነው ያስተዳደሩ። የሆነ ነገር እነሱ ትንኮሳ ቢያነሱ እንኳን የህዝብ የፐብሊክ ስራዎችን መንግስት እንዳያስተጓጉል። ምክንያቱም እነሱ የሚፈልጉት ይኸው፣ ኔትወርክ ተዘጋ እነሱ ተንኩሶ ማለት ነው፣ ባንክ ተዘጋ ይኸው፣ ኤርትራ አየር መንገድ ተዘጋ ለማለት ማለት ነው። አሁን የእኛ መልእክት፣ የትግራይ ህዝብ ሰላም ነው የሚፈልገው። ይህን ያንዣበበውን ጦርነት ማስቀረት የሚቻልበት መንገድ ይኖር ይሆን? ለህገ መንግስትና ፖለቲካል ሳይንስ መምህሩና ተመራማሪው ዶክተር አደም ካሴ ይህን ጥያቄ ጠይቀናቸዋል። ዶክተር አደም በህወሓትና በፌዴራል መንግስት መካከል አለመተማመንና ሳይቀድመኝ ልቅ ደመው የሚል ስጋት ማየሉን ተናግረዋል። ይህ ስጋት ደግሞ ጦርነትን ቀድሞ ለመጀመር ምክንያት ሊሆን እንደሚችል አስረድተዋል። ቀድሞ ማን ይመታል የሚል ሆኖ ያ ደግሞ ሊሳቤ ሊመቱ ነው ላይመቱ ነው የሚል ሊሳቤ ውስጥ ካልኩሌት እያደረክ ነው የምትንቀሳቀሰው። ምኑ መረጃ የለህም፣ ሁኔታውን እያየቅ፣ አይ አሁን ከዚህ በኋላ መጠበቅ ያለብኝም ከጠበቅኩኝ ሊመቱ ይችላሉ የሚል ፍርሃት ነው የሚያሳየ ሰፊው። ነገር ግን ያም አንደኛ በተለይ የህወሓትና ኤርትራ አሁን ሁለታቸው ያላቸው የሀሳብ ልዩነት ያላቸው ታሪክ፣ ሁሉ ነገር እንዳለ ሆኖ ግን ሁለቱም አንደኛውን ብቻ መቶ ሌላውን ይተዋል የሚል እምነት የላቸውም። አንደኛው ከተነካ ሌላኛው ከዛ በኋላ ሌላ ሌላኛው ጋር ይመጣል የሚል ሙሉ እምነት ነው ያላቸው። ያ ማለት ሁለቱ አብሮ ነው የሚሰሩት ያለ ምንም ጥያቄ። ዶክተር አደም ካሴ በህውሀትና በፌዴራል መንግስት መካከል ያለውን የጦርነት ውጥረት በእርቅና በሽምግልና ማርገብ እንደማይቻል ጠቁመው ይህንን ማርገብ የሚቻለው ዓለም አቀፍ ተቋማትና ታላላቅ አገሮች ጣልቃ ከገቡበት ብቻ እንደሆነ ያነሳሉ። ሊያስቀረው የሚችሉ አውሮፓም ሆነ ቻይና ግጭት አይፈልጉም። ምክንያቱም ይሄ የባህር መስመር በዓለም አንዱ ትልቁ የንግድ መስመር ነው። ይሄ ነገር ደግሞ በቀጥታ ጦርነት ከተጀመረ አሁን እንደ ድሮ ትግራይ ላብቻ የሚሆን ነገር አይደለም። የሚሆኑ ኤርትራም አብራ ስለምትገባ ማለት ነው። እና ያ ነገር ሊያደናቅፍ ይችላል። ምናልባት ጫና አድርገው ሊያስቀሩት ይችላሉ ብሎ ማሰብ ይቻላል። የቅድሚያ ለሰብአዊ መብቶች ድርጅት ዳይሬክተር የሆኑት አቶ ተስፋለም በርሄ አሁን ያንዣብበውን ጦርነት ህዝቡ የማቆም አቅም አለው ሲሉ ይሞግታሉ። እንዴት የሚለውን ሲያብራሩ ደግሞ ጦርነት አንፈልግም፣ ድጋፍ አንሰጥም፣ እኛም አንሳተፍም፣ ልጆቻችንም አይሳተፉም፣ ለየትኛውም ወገን ድጋፍ አንሰጥም በሚል ጦርነት እንዳይደረግ ህዝብ የመከልከል አቅም አለው ይላሉ። ዶክተር አደም ካሴ ግን በዚህ ሀሳብ ሙሉ በሙሉ አይስማሙም። ምክንያቱን ሲያስረዱ ደግሞ የህዝብ ድጋፍ ጦርነትን ሊያቀል እንጂ ሊያስቀራ አይችልም የሚል መሞገቻ ያቀርባሉ። በእርግጥ የህዝብ ድጋፍ ጦርነትን ያቀለዋል። የህዝብ ድጋፍ አለመኖር ደግሞ ወደ ጦርነት የመግባት እድሉን ሊቀንሰው ይችላል። ግን ከታሪክ መማር ካለብን ደግሞ የሚያሳዩ ምንድን ነው መንግስታት ያንን የመቀየር ትርክቱን የመቀየር የመኖርና ያለመኖር አድርጎ የማሳየት ድል አቅም አላቸው ይሄ ባዚካሊ ተርክቱ ጦርነቱ የጦርነቱ አካል ነው እና ጦርነት ከጀመርክ ክፉ መሆን ትጀምራለህ ስለምትፈራውም የምታየው ነገር ሁሉ ሊንቀሳቀሱ አደጋ ነው የሚፈጥር ይመስል በአንተ ላይ በአንተ ህይወት ላይ ፈለክም አልፈለግም ጉዳት ማድረስ አይቀርም እና ያ ተጠቅሞ የህዝቡ እሳቤ መቀየር የሚቻል ይመስለኛል ሁለተኛ ደግሞ አሁን ምናልባት ከፍተኛ ድጋፍ የለም ቢባል እንጂ ተቃውሞ አለ ብዬ አላስብም ጦርነት የማይደግፍ አሁን ኢትዮጵያ ውስጥ ጦርነት አልደግፍም ብሎ የሚወጣ አካል ይኖራል ድምፁም ሰፋ ብሎ ማለት ነው ያው አክቲቪስቱ በፌስቡክ ምናምን ሉጭ እንደ ህዝብ ተደራጅቶ ጦርነት አንፈልግ የሚል አካል ይኖራል፣ እርግጠኛ አይደለሁ የትግራይ ክልል እስልምና ጉዳዮች ምክር ቤት ጻፊ ሀጂ መሐመድ ካሳይ በበኩላቸው አሁን ያለው ችግር ወደ ዳግም ጦርነት እንዳይወስድ ቁጭ ብሎ መነጋገር አስፈላጊ መሆኑን ያስረዳሉ። ያለፈው እንዳይደገም ደግሞ የሚሰጋ ሰው ስላለ እንደዚህ ሊሆን ነው ወይ እንደዚህ የሚል ነገር ስለሚመጣ ያ ነገር ስጋት እንዲቀረፍ የትግራይ ሃይማኖት ተቋም እየሰራ ነው። ጉባኤ ርክባት ህዝብ ትግራይ የሚባል እየሰራ ነው። መንግስትም እኛ ጦርነት አያስፈልግም ሀገሪቱ ኢኮኖሚ ነው የሚጎዳው። ስለዚህ በእኛ በኩል ጦርነት አይነሳም ብለዋል። እንደዚህ ከሆነ እኛን ደግሞ በእኛ አይነሳም ነው። ስለዚህ ምንድን ነው የሚፈልገው? ይሄን ኮንፈረንስ ያስፈልጋል። በሀገር የሀገር ሽማግሌዎች ተሰብስበው፣ የሀገር ምሁራን ተሰብስበው በደንብ መፈታት አለበት። ሮት ከውዙ መታወቅ አለበት። ላይ ላይ አይደለም መታረቅ፣ ሰላም ሰላም መባል አይደለም። በፌዴራል መንግስትና በህወሓት መካከል ለጦርነት የተቃረበው ውጥረት እንዲረግብ ብዙዎች እየተማጸኑ ነው፣ ዓለም አቀፍ ተቋማትን ጨምሮ ያነጋገርናቸው ባለሙያዎችና ነዋሪዎች ሁለቱ ወገኖች በሰላማዊ መንገድ ችግሮቻቸውን የሚፈቱበትን መንገድ ዓለም አቀፍ ተቋማትን እንዲያመቻቹ ጠይቀዋል።